ስቴፈን ካሪ የተባለው ወጣት ከታዳጊነት እድሜው ጀምሮ በነበረበት የሁለተኛ ደረጃ ትምህርት ቤት እስካሁኑ ጊዜ ድረስ በትልቅ ትጋት ዓላማውን ከግብ ለማድረስ የሚተጋ በመሆኑ የሀገሬው ዝነኛ የቅርጫት ኳስ ተጫዋች ለመሆን በቅቷል። እዚህ ለመድረስ የተለያዩ ውጣውረዶችንና ፈተናዎችን ያለፈው ካሪ ዝና ቢሉ የተትረፈረፈ ሀብት ስላለው ከስንት ጊዜ አንዴ ከተራው የማህበረሰብ ክፍል ጋር እንኳን ሲገናኝ በብዙ አጃቢዎች ተከቦ ነበር። አንድ ቀን ካሪ የታዳጊዎች የስፖርት ማስጀመሪያ ፕሮግራም ላይ ተሳትፎ ከጨረሰ በኋላ ከጠባቂዎቹ ጋራ በመሆን በአካባቢው ሲዘዋወር በጣም ለረጅም ጊዜ ሳያው የቀረውን የልጅነት ጓደኛውን የጎዳና ተዳዳሪ ሆኖ ተጎሳቅሎና ያደፉ ልብሶችን ለብሶ ተኮራምቶ መንገድ ዳር ተቀምጦ ያገኘዋል። በሁኔታው በጣም የደነገጠው ዝነኛው ስፖርተኛ ካሪ ታዲያ ለቀድሞ ወዳጁ ያሳየው ምላሽ የሁሉንም ሰው ልብ የነካና ያስለቀሰ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፉ። ስቴፈን ካሬ የተባለው የቅርጫት ኳስ ኮከብ ሞቅ ካለ ፈገግታ ጋር አጎን ብሶ የአስር ዓመት ልጅ አድናቂውን ሰላም እያለ ሲያጫውተው ልጁም በጉጉት በተሞሉ አይኖቹ እየተመለከተው ሳለ ያሉበት የኦክላንድን ጎዳና አቅራቢያ ከሚገኘው የአውቶቡስ ፌርማታ ዙሪያ የተሰበሰበ ጥቂት ሕጻናት አንድ ዝነኛ ስፖርተኛ ሰፈራቸው ላይ እንደተገኘ ስላዩ እየተሯሯጡ ከበቡት። የጎልደን ስቴት ኮከብ የቅርጫት ኳስ ተጫዋች የሆነው ካሪ በቦታው ላይ መኖሩ እንደ ሰደድ እሳት እየተናፈሰ ሄዶ በአቅራቢያው የሚገኘው ማህበረሰብ ዝነኛውን ለመመልከት ተሰበሰቡና አካባቢውን አጨናነቁት። ካሪ ቦታው ላይ ትንሽ ለመዘዋወር ወሰነና ወደ ሹፌሩ መለስ ብሎ ሊያናግረው ሲል ከአድናቂዎቹ ልጆች ከሚሰማው አስደሳች የማበረታቻ ንግግሮች ጀርባ ከመንገዱ ወጣ ያለ የጩኸት ድምጽ ሰማና ለአድናቂዎቹ የማስታወሻ ፊርማ እያስቀመጠ ስለነበረ እሱን አቁሞ በዚህ የኦክላንድ ጎዳናዎች ላይ ሊሰማው የማይችለው ንግግር መሆኑን እያሰበ በጥሙና ማዳመጡን ቀጠለ። የሰማዊ ዝማሪ ድምፅ ታዳጊ ሳለ እሱና ጓደኞቹ በሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ጨዋታ ከማከናወናቸው በፊት ራሳቸውን ለማነቃቃት የፈጠሩት ሚስጥራዊ የመጀገኛ ዝማሬ ነበር። እናም ይህንን ከነሱ ውጭ ማንም የማያውቀውን የዝማሬ ግጥሞች ሊያውም ከተማረበት ርቆ በሚገኝ ከተማ ውስጥ ስለሰማ ተገርሞ የድምፁን ምንጭ ፍለጋ አይኑን ግራና ቀኝ እያዘዋወረ ሲቃኝ፣ ያን የሚለው ሰውም ንግግሩን ቀጥሎ ነበር። ድምፁን እያሰማው ያለው አንድ ዴቪድ የተባለ የተጎሳቆለ ገጽታ ያለው ግለሰብ ሲሆን፣ ምንም እንኳን ትዝታ ቀስቃሽ ዝማሬውን ቢያሰማም ንግግሩ ግን በድንጋጤና በክብደት መካከል በሆነ ስሜት ውስጥ የሚዋልል ነው። ያኔ በግዛቱ ሻምፒዮና ጨዋታ ጊዜ የሁለተኛ ደረጃ ትምህርት ቤታቸው ከእያንዳንዱ ግጥሚያ በፊት የቅድመ ጨዋታ ማበረታቻ ማድረጉ የተለመደ ነበር። አሁን እየሰማ ያለው ዝማሬም በአንድ የሚያውቀው ሰው ለሱ ሆን ተብለው እየተነገሩ ያሉ እንደሆነ ገምቷል። ስቴፈን ሃሪ በዙሪያ ያሉት ህጻናት በስፖርተኛው ላይ ግራ መጋባትና የስሜት ለውጥን ሲመለከቱ ማጉረምረም ሲጀምሩ የካሪ አይኖች በግምት ሃምሳ ጫማ ርቀት ላይ ከመንገዱ ዳር ተቀምጦ እንደሚገኘው ሰው ላይ ተተከሉ። ግለሰቡ የተጎሳቆለና የጠለሸ እንዲሁም በብዙ ጺም የተሸፈነ ገጽታ ያለው ሲሆን ያንን ያስተዋለው ካሪ የሆነ ነገር ማጣራት አለብኝ ሲል ማርከር ለተባለው የደህንነት ሹሙ ነገረው ነውና ለተሰበሰቡት ሰዎችም አንድ ደቂቃ ብቻ ስጡኝ በማለት ሲንቀሳቀስ፣ የእሱ ጥበቃዎች ቦታውን እያስከፈቱለት መንገዱ ዳር ወዳለው ሰው ጋር አቀና። አስከትሎም ሁሉም ነገር ወደ ተለየ ትዕይንት ተለወጠና በሰዎች መካከል የተለያዩ መላምቶች እየተሰነዘሩ የሚሆነውን ነገር በአክብሮት መከታተላቸውን ቀጠሉ። ካሪ ከስብስቡ እየወጣ ሲሄድ ሰዎቹ እየተፈጠረ ያለውን ነገር በምስል ለማስቀረት ስለፈለጉ ስልካቸውን እያወጡ ያልተለመደውን ትዕይንት ለመቅረጽ ካሜራውን ሲደግጉ የኮከቡ ስፖርተኛ የደህንነት አባላቶች በፍጥነት ጣልቃ በመግባት ሰዎች፣ ባካቹ የሚስተር ካሪን ግላዊነት አክብሩ፣ ይህ ለማህበራዊ ግንኙነት ጠቀሜታ የለውም በማለት በትህትና ስልካቸውን እንዲያስቀምጡ ታሳስቧቸው። በሚያስደንቅ ሁኔታ ሰዎች ትዕዛዙን ያከበሩ ሲሆን ወላጆችም ታዳጊዎቹ ልጆች ስልኮቻቸውን እንዲያወርዱ አስገነዘቧቸው እና ሁሉም ለተባለው ነገር ታዛዥ ሆነ። ካሪ በጉጉት ልቡ እየመታ መንገድ ላይ ወደ ተቀመጠው ግለሰብ ሲቃረብ ሰውየው እያኩ ተመተመና ያንኑ መዝሙር አልፎ አልፎ በስሜት እየደጋገመ የትዝታ ቃላቶቹን እንደ የግል ጸሎት ሲያነበንባቸው ተሽከርካሪ አጠጋቡ ደረሰና ፂም የሸፈነውን የተጎሳቆለ ፊቱን በአንክሮ ይመለከተው ጀመር እናም ለአመታት ችግር የተደራረበበት ፊቱ ላይ አንድ የሚያውቀው ምልክት ታየውና በዚያው ቅጽበት ጎዳና ላይ ያለው ሰው ለ15 ዓመታት ያክል ሳያገኘው የቀረውና ለረጅም ጊዜ ፈልጎ ያጣው የልጅነት ጓደኛው እንደሆነ አወቀ። ካሪ ቀጠለና ድምፁ ከሹክሹክታ በላይም የተሰማ አንተ ዴቪድ ነክ ዴቪድ ጆንሰን ሲል ጠየቀው ቁልቁል የተመለከተው ሰውየውም ደንገጥ ብሎ ቀና ብሎ የተመለከተው አይኖቹ እየሰፉ መጡና ለጥያቄው በምልክት መልሶለት ወዲያው በሐፍረት ተሞልቶ አንገቱን ጉልበቱ ስር ቀብሮ በሙሉ አይኑ ላለማየት ሲሞክር ካሪ በሁኔታው ውስጡ እያዘነና እየተሰማው ነበር። ዝነኛው የቅርጫት ኳስ ተጫዋች ካሪ በዚህ የማይረሳ እለት ጠዋት ከአልጋው እንደተነሳ ከወሳኝ ጨዋታዎች በፊት የሚሰማው ተመሳሳይ አይነት የማይናወጥ ስሜት አድሮበት ሲሆን፣ ቀጥሎ ስፖርታዊ እንቅስቃሴ ከደረገ በኋላ ገላውን ታጥቦ እንደጨረሰ ስልኩ ባልተጠበቀ ሁኔታ ቃጨለ። ጥሩ የመጣው ከግል የማስታወቂያ ባለሙያው ከሆነች ሊሳ ሲሆን የመደወሏን ምልክት ስትገልጽለት አንድ ዝነኛ ስፖርተኛ በምስራቅ ኦክላንድ በማህበረሰብ ማዕከል ውስጥ ሊቀርብ የነበረው ዝግጅት አንድ ቀን ሲቀረው በድንገት እቅዱን በመቀየሩ የታዳጊዎቹ ቡድን ለቅርጫት ኳስ ፕሮግራማቸው ውድድር ዘፈን መክፈቻ ቃልን የተገባላቸው ልዩ እንግዳ ሳያገኙ ቀርተዋል። የዳይሬክተሩን ተስፋ የቆረጠ ንግግር ካብራራችለት በኋላ አስከትላ አካባቢው ከፍተኛ የወንጀል መጠን ያለበት በመሆኑ ለታዳጊዎቹ አርአያ የሚሆን ሰው ቢገኝና አጉል ቦታ እንዳያውሉ በስፖርታዊ እንቅስቃሴ እንዲሳተፉ ለማበረታታት እውቅና ያለው ሰው መገኘት አለበት። ስለሆነም በፕሮግራሙ ላይ አንተ እንድትገኝላቸው ጠይቀዋል። ይሁን እንጂ ካልተመቸ ሌላ ሰው እንፈልጋለን ስትል ያለውን ሁኔታ በጥልቀት አብራራችለት። ካሪ የነገረችውን ነገር ለአፍታ ካሰበ በኋላ ፕሮግራሙ ስንት ሰዓት ይጀምራል? ሲል ጠየቃት። ከቀኑ ስምንት ሰዓት እናም ብዙ ሰዓት የሚቆይ አይደለም በማለት መለሰችለት። አስከትሎም ምን ያክል ሰዓት እንደሚቆይ ጠየቃት። ምናልባት ከጉዞ ጋር ተደማምሮ አንድ ሰዓት ያህል ይወስዳል አለችው። እሱም በታዳጊነቱ ፕሮፌሽናል ተጫዋቾችን ሲመለከት የሚሰማው ስሜትና ለትልቅ ህልም የነበራቸውን ተነሳሽነት እያሰበ በተባለው ቦታ ላይ ከሚገኙት ወጣት ተስፈኛ ስፖርተኞች ጋር ለመገናኘት ወደ ቦታው አመራ። ስፍራው በምስራቅ ኦክላንድ ከበለጸገው ሰፈር ትንሽ ማይሎች ርቆ የሚገኝ ዙሪያው በኮረብታ የተከበበ መጠነኛ የማህበረሰብ ማዕከል ነበር። ማዕከሉ ራሱ የማህበረሰቡን ጽናት የሚያሳይ ሲሆን፣ በውስጡ ከአስርት ዓመታት በኋላ የታደሰ የሚመስል ሕንፃ እንዲሁም በአዲስ ቀለም የደመቁ የቅርጫት ኳስ መጫወቻ ሜዳዎች አሉት። ካሪ ፕሮግራሙ ወደሚካሄድበት አደባባይ ሲያመራ የልጆቹ ፊት ላይ ንጹሕ ደስታን እየተመለከተና እሱም በዚያ ሀሴት እያደረገ ለቀጣዮቹ ሁለት ሰዓታት አብሯቸው አሳለፈ። በቆይታው ወቅትም ሜዳ ወጥቶ የቅርጫት ኳስ እንዴት ኢላማውን ጠብቆ ወደ ጎል እንደሚላክ የሚያሳዩ ቴክኒኮችን ያስተማረ ሲሆን፣ ቀጥሎም የስፖርት ታሪኩን ከመነሻ አሁን እስከሚገኝበትና የራሱን ልዩ የተጋድሎ ታሪኮችን ጭምር አካፍሏል ከዚያም አድናቂዎቹ ባቀረቡለት ነገር ላይ ሁሉ የማስታወሻ ፊርማውን አኑሮ በመጨረሻ በቡድንና በተናጠል ፎቶ በመነሳት ዝግጅቱ ከተጠናቀቀ በኋላ የማዕከሉ ዳይሬክተር የሆነችው ጄኔት የምትባል ቆራጥ አይኖች ያሏት ጠንካራ ሴት ካሪ አክብሯቸው ስለመጣ የጨበጠችው ከእነዚህ ልጆች መካከል አንዳንዶቹ በሕይወታቸው ውስጥ ብዙ ጎድሎ ነገር ያለባቸው ናቸው። እናም አንተ ከእነሱ ጋር መገናኘት በጣም ትልቅ አንድምታ አለው በማለት ነግራው በሚገባ አመሰገነችው ካሪም ልጆቹ እውነተኛ ተሰጧላቸው። እኔም እዚህ በመገኘት ደስተኛ ነኝ ሲል በቅንነት መለሰ። ቀጥሎም ካሪ ከደህንነት ቡድኑ ጋር ከተወያየ በኋላ ከመሄዱ በፊት ከማዕከሉ ውጪ በመውጣት ትንሽ ንጹሕ አየር መጠቀም እንደሚፈልግ ነግሯቸው፣ የውሳኔው ከዕለት ተዕለት እንቅስቃሴው ትንሽ ያፈነገጠ ቢሆንም እነሱም አስፈላጊውን ጥበቃ እያደረጉለት አቅራቢያ ወደሚገኘው አውቶብስ ፌርማታ መሩ። በቦታው የልብስ ማጠቢያ ፍሳሾች ሽታና የጎዳና ላይ ነዋሪዎች ትርምስ ቢኖርም በአንድ ወቅት ያንን ያሳለፈው ካሪ በቅርጫት ኳስ ታላቅነትን ቢቀዳጅም ያለፈ ታሪኩን ያልረሳና ከዚያ ተነስቶ የትም እንደሚደርስ ከማንም በላይ ያመነ ሰው ነበርና አልተረበሸም። በዚህ እንቅስቃሴ ወቅት ነበረ እንግዲህ ዝነኛው ካሪ የተጎሳቆለ ገጽታ ያለውን የታዳጊነት ዘመን ወዳጁን በጎዳና ላይ ያገኘው። እናም በጣም በእዝነት እየተመለከተው የጓደኛውን እጅ ለመጨበጥ እጁን ሲዘረጋለት ዴቪድ ግን ምንም ሳያወራ ሲያመነታና ከሀፍረቱ ጋር ሲታገል አስተዋለ። ዴቪድ ትንሽ ቆይቶ ዝምታውን ሰበረና ትኩረትን ለመሳብ እየሞከርኩ አይደለም፣ ከርቀት ከልጆቹ ጋር ሳይ የድሮውን ጊዜ አስታውሼ መዝሙሩን ማለት ጀመርኩኝ ተሰማኛለ ብዬ ግን አላሰብኩም ነበር አለው። ካሪም አይ እኔም ያንን ስትዘምር አልሰማሁም አለ እና ፈገግ አለ። የፈገግታው መንፈስ ዴቪድ ላይም ተጋብቶበት ስለነበረ ዘና ለማለት እየሞከረና በራስ የመተማመን ስሜቱን አስተካክሎ የሁለተኛ ዓመት ተማሪ እያለን አሰልጣኙ ከምዕራቡ ግዛት ጋር ለነበረን ጨዋታ በመካከላችን ያለውን ግንኙነት ለማጠናከር መዝሙር እንዲኖረን አድርጎ ነበረ ሲለው፣ ልክ ነህ አለካሪ በትዝታ ወደ ኋላ ተመልሶ እያሰበና በአውንታ ራሱን እየነቀነቀ ቀጥሎ ግን ዴቪድ በኃይል ማሳል ጀመረ እና ሲያስል ሰውነቱ በውጥረቱ እየተንቀጠቀጠ ድምፁ እየሳሳ ቆየና ሳሉ ሲቆምለት ይቅርታ አለው ወደ ካሪ እየተመለከተ። ምንም ችግር የለውም ግን እዚህ ለምን ያህል ጊዜ ቆየ? አለው። እዚህ በኦክላንድ ጎዳና ላይ ለስምንት ወራት ያክል ቆይቻለሁ በአጠቃላይ ግን ለአራት ዓመት በጎዳና ላይ ኖሬ ያለው አለእና ተከዘ። ካሪ ከባዱን ቃል አስደጋግሞ ለራሱ እየተናገረ ጓደኛው ስፍር ቁጥር የሌላቸው ቀዝቃዛ ምሽቶችን፣ ምግቦች ያላገኘባቸውን ቀናቶች እና ያለፋቸውን ስጋቶች መገመትና ማሰብ እየከበደው በሀዘን ተውጦ ጥቂት ዝም አለ። አስከትሎም በጣም ይከብዳል። አሁን ወደ አንድ ቦታ ሄደን ማውራት እንችላለን ሲል የልጅነት ጓደኛው ጎዳና ላይ ሲኖር ሲያየው የተሰማውን ድንጋጤ ለመግታት እየሞከረ ጠየቀው። በመካከላቸው ያለው አካላዊና ሌላም ሁኔታ በጣም ሰፊ መሆኑ የተሰማው ዴቪድ ንብረቱን በእጁ እየጨበጠና የደህንነት ቡድኑን ዙሪያውን በፍርሃት እየተመለከተ ከኔ ጋራ የምርህን ነው ሲል እየተንተባተበ ሲጠይቀው የተጨናነቀ መሆኑ በግልጽ ይታወቅ ነበር። እባክህ እንደ የተለየ አይነት ሰው እንድታየኝ አልፈልግም። ምንም ችግር የለውም እሺ፣ በማለት ካሪ ድምፁን ረጋ አድርጎ ሊያሳምነው ሞከረ። ትንሽ ቆይቶም ዴቪድ ያልተረጋጋ እጆቹን በፍጥነት አንቀሳቅሶ እቃውን እየሰበሰበ ሳለ የደህንነት ቡድን አባላቱም አገዙትና በመጨረሻ ሾፌር ይዞት ወደ መኪናው ወሰደውና ገባ። መኪናው ሲንቀሳቀስ ዴቪድ ያለፈ ታሪኩን ለቀድሞ ወዳጁ ካሪ ማካፈል የጀመረ ሲሆን ይህንን የማይታመን ክስተት የሚሰማው ካሪ በጥልቀት ሀዘን ውስጥ ተውጦ ነበር። ጅራቱ ቀስ በቀስ ወጣ። ዴቪድ መጀመሪያ እምቢተኛነቱ በመጨረሻ እሱን ለሚያውቀው ሰው አፕ እንደነበረ ከማስታወስ በፊት ተናገረ። ዴቪድ ታሪኩን ሲያወሳም ከሁለተኛ ደረጃ ትምህርት ቤት ከወጣ በኋላ የቅርጫት ኳስ ስኮላርሺፕ አግኝቶ ወደ ኤንሲ ግዛት አመራና ክለብ ይዞ መጫወት ጀምሮ የመጀመሪያዎቹን ሁለት ዓመታት በተቀባይነት እየገባ ቡድኑን ሲያገለግል ቆይቶ ቋሚ ከሆነ በኋላ ግን በአንድ ጨዋታ በአማካኝ 14 ጎሎችን ያስቆጥርም እንደነበር ነገረው። አንድ አሳዛኝ ክስተቱን ሲያጫውተውም አይኑን እራቅ ያለ ቦታ ላይ ተክሎ በወቅቱ እንዳንተ ያለ ኮከብ ተጫዋች ባልሆንም ለቡድናችን ጠንካራ ሚና ከነበራቸው ተጫዋቾች አንዱ ነበርኩኝ። እናም አንድ ቀን የሲሲ ውድድር የሩብ ፍጻሜ ጨዋታ ላይ ዘልዬ ስወርድ ከተቃራኒ ቡድን ተጫዋች ጋር ክፉኛ ተጋጨን። በወቅቱ የአጥንቴን ስብራት ድምፅ በቅርብ የነበሩ ሰዎች እንኳን ሰምተው ነበር እያለ በሀዘን የሚያወራው ዴቪድ የተጎዳውን የግራ እግሩን ጉልበቱን እያሻሸ ነበር። ከዚያም ሶስት ቀዶ ጥገናዎችን ማድረጉንና ለአካላዊ ህመሙ ማስታገሻ በመጀመሪያ ኦፒዮይድ ቀጥሎም አክሲኮንቲን የተባሉ መድኃኒቶችን ይወስድ እንደነበርና ቀጥሎ ግን ተስፋ መቁረጡን ነገረው። ከዚያ በኋላ በባለሙያዎች የታዘዝኩት ነገር ላይ ማተኮር አልቻልኩም፣ ስለ ስለነሱ ግድ አልሰጠኝም። በቅርጫት ኳስ ተጫዋችነት ጊዜ የህይወቴን አስፈላጊ ነገሮች እንኳን ሳላስተካክል ችግር ውስጥ ገባው። በዚያ የተነሳ ሱስ ውስጥ ተዘፈኩኝ በማለት ንግግሩን ቀጠለ። ከአመታት በኋላ የልብ ድካም ያጋጠመው መሆኑንና በዚህም ሲሰቃይ ግን ሱሱን ሙሉ በሙሉ እንዳቆመ ከዚያም እንደ ኤሮፓያን አቆጣጠር በ2011 እናቱ በካንሰር መጠቃቷንና በ2014 እናቱና አባቱ በሶስት ዓመት ጊዜ ውስጥ መሞታቸውን ገለጸ። ለአጭር ጊዜ ቤቱ ቆይቶ ለስራ ወደ ምዕራብ ሳክራሜንቶ በማቅናት ጎዳና ላይ ከመውደቁ በፊት ለብዙ ወራት የጥበቃ ስራ ይሰራ እንደነበርም ታሪኩን በጥሞና ለሚያዳምጠው ካሪ ነገረው። በነዚህ የመጀመሪያዎቹ አመታት ወቅት ሰዎች አንተን በጣም ትንሽና ደካማ እንደሆንክ በሚነግሩበት ጊዜ ሁሉ ወደ ቤተ መጽሐፍት፣ ኮምፒውተር ክፍል ወይም የሆነ ቦታ ቲቪ ለማየት ስትሄድ እኔ ግን በኩራት ስሜት አብሬ ልከተል ሞክሬ ነበር፣ በማለት ዴቪድ ሲናገር፣ በካሪ አእምሮ ውስጥ ለአመታት የሚያስታውሰው አንድ ትዝታ ተቀሰቀሰበትና ስለ ሁኔታው መናገር ጀመረ። ጀማሪ እያለው በኤግዚቢሽኑ ጨዋታ ወቅት አሰልጣኙ በመጀመሪያው ሩብ አመት ተቀያሪ ወንበር ላይ ሲያስቀምጠኝ በጣም ተጨንቄና ተስፋም ቆርጬ ነበር። እናም ያኔ ኮሪደር ውስጥ ተደብቄ ሳለቅስ ሁሉም ሰው ሲሻሸኝ፣ አንተ ግን መጣህና ትከሻይን ይዘ ሁሌም ለራስህ በጣም ጎበዝ ነህ በማለት ያንን ዝማሪ አሰማኸኝ። ከዚያም ቀጣይ በነበረን ጨዋታ በሁለተኛው አጋማሽ ተቀይሬ ገብቼ 28 ግቦችን አስቆጥሬ የወጣው ሲለው ዴቪድ ለመጀመሪያ ጊዜ ፈገግ አለ። በተጨማሪም በዚያን ወቅት በመቀየሪያ ክፍል ውስጥ በቡድኑ ኮከብ ተጫዋቾች ፊት ለፊት አንዳንድ ልጆች በካሪ ደካማ ብቃት ላይ ሲያፈዙበት ዴቪድ ብቻ እንዴት እንደተከላከለለት ነገረው። ቀጥሎም እና አንተ በእኔ አመንክ የመጀመሪያው ሰነ ሁላችንም አንድ ታላቅ ግብ ከማሳካታችን በፊት የሚያምንን ሰው ማግኘት እንፈልጋለን ሲል ዴቪድን በሙሉ ዓይኑ እያየው ተናገረ። ለተወሰነ ጊዜ የሆድ የሆዳቸውን ከተጫዋወቱ በኋላ ጸጥ ያለ ራት በጋራ ተመገቡና ካሪ ቀጥሎ በምን መልኩ ሊረዳው እንደሚችል እያሰላሰለ በመሀል አንዳንድ ጥያቄዎችን ይጠይቀው ጀመር። ቀጥሎም ካሪ ለሹፌሩ ዴቪድ ገላውን ታጥቦ አዲስ ልብሶችን እንዲያደርግ እንዲረዳው ትዕዛዝ ሰጠውና የሆነ ስራ ላስይዘው እችላለሁ፣ ወይም ዳጎስ ያለ ገንዘብ ሰጥቼ ልሸኘው እችላለሁ ነገር ግን ያንን ማድረግ እሱ ካለበት ሁኔታ አንጻር ከጥቅሙ ጉዳቱ ሊያመዝን ይችላል ሲል በውስጡ አሰበ። ካሪ በመጨረሻ ዴቪድ ተመልሶ ሲመጣ ሀሳብ እንደሚያቀርብለት ነገረውና ከአንድ የማህበረሰብ ፕሮግራም ጋር ላገናኝ አስቤያለሁ። እዚያ ሰዎች ህይወታቸውን እንዲያድሱና እንዲገነቡ ለማድረግ የሚያስችል የክህሎት ስልጠና ይሰጣል፣ እኔም በማንኛውም ነገር ከጎንህ ሆናለሁ በማለት ሲያብራራለት የዴቪድ አይኖች በጥርጣሬ ጠበቡ። ከዚያም እኛ ጓደኛሞች ስለነበርን የተለየ እንክብካቤ አያስፈልገኝም ሲለው እንደዚህ አይደለም። በፕሮግራሙ ማዕከል ውስጥ አሁን ሰላሳ ሰዎች ሲኖሩ ሁሉም የተለያየ ታሪክ ያላቸውና እንደ ማንኛውም ወደ አዲስ መንገድ መምጣት የሚፈልግ ሰው ተመሳሳይ መስፈርቶችን ለማሟላትና ሁሉንም ነገር በተደራጀና በሙያ በታገዘ መልኩ ለማካሄድ የሚረዳ ነው፣ በማለት ካሪ ያረጋገጠለት፣ እኔ የበጎ አድራጎት ጉዳይ መሆን አልፈልግም አለው። ዴቪድ የድሮ ኩራቱ ብልጭ ድርግም ያለበት ካሪም፣ መሰረቱን ብቻ መመልከት የለብም፣ ምክንያቱም በዚያ ውስጥ ይህንን ትግል የሚረዱ ጥሩ ሰዎችን ታፈራለህ፣ ያ ደግሞ ለቀጣይ ሕይወትህ በጣም ያስፈልግሃል አለውና ወደፊት ስለሚገጥሙት ተግዳሮቶች በግልጽ መነጋገርን ጨምሮ ተጨማሪ ውይይት ካደረጉ በኋላ ዴቪድ የጓደኛውን ሀሳብ ተስማምቶ ተቀበለ። በቅድሚያ ካሪ ዴቪድ የቆየበትን የሳምባ ምችመን በሚገባ እንዲታከም ካደረገ በኋላ አስከትሎ ከሱስ የማገገሙን እንዲቀጥል አደረገውና ነገሮች እየተረጋገጡለት ስለመጡ በማገገሚያ ማዕከል ከሚገቡ የማህበረሰብ አባላት ጋር ጥሩ ተግባቦትን እየፈጠረ መጣ። አንድ ቀን ዴቪድ በንግግራቸው መሃል ለካሪ ከህይወት ለጠፋ ሰው ለምን ይህንን ሁሉ ነገር ታደርጋለህ ሲል ጠየቀው። ካሪም ጥያቄውን በቁም ነገር ተመልክቶት ለሁላችንም ነገሮች በተለያየ መንገድ ሊሄዱ ይችላሉ፣ ይህ የህይወት አጋጣሚ ነው። ያኔ ታዳጊ እያለን ያደረግክልኝን ነገር ለእኔ በጣም አስፈላጊ ነበር። በዛ ላይ ሁሉም ሰው ሁለተኛ እድል ማግኘት ይገባዋል ሲል መለሰለት። ዴቪድ በመጀመሪያ ጥርጣሬ ውስጥ ገብቶ የነበረ ቢሆንም አሁን በእርሱ የሚተማመን አንድ ሰው ከጎኑ እንዳለ ስላወቀ ለወደፊት ህይወቱ አዲስ የተስፋ ስሜት ተሰማውና በአዲስ ቁርጠኝነት ይህንን እድል በአግባቡ ለመጠቀምና ህይወቱን ወደ መልካም ሁኔታ ለመቀየር ለራሱ በሚገባ ቃል ገባ። ዴቪድ በጓደኛው እገዛ ወደፊት እየገሰገሰ ያለበትን ሁኔታ ስንመለከት እዝነት እንዴት እንደሚያሸንፍ እንድንገነዘብና በህይወታችን ውስጥ ብዙውን ጊዜ አስቸጋሪ ሁኔታዎች ቢያጋጥሙንም ሳይታሰብና ሳንጠብቀው መንገዳችንን ካለፈው ህይወታችን ተጣማሪ ጋራ ያገናኘንና ተስፋና አዳዲስ መልካም ነገሮች እንድናገኝ አድርገናል። ውድ ቤተሰቦቻችን፣ በዚህ አስተማሪ ታሪክ ዙሪያ ያላቸውን አስተያየትና ሀሳብ እንድታካፍሉን እንጠይቃለን። እዚህ ላይ አበቃን። ቻው፣ ቆዩልን።